እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ ካቶሊካውያን ና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር በክፍል ዘጠኝ ተገናኝተናል። የስምንተኛ ዙር ተወዳዳሪዎች የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ እውቀታችንን ለማሳደግ ስለ ቤተ ክርስቲያናችን ያለን ግንዛቤ ይበልጥ ለመጨመር ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማነቃቃትና ለማበረታታት ነው የስምንተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት ከአዲስ ኪዳን ከዮሐንስ ወንጌል እንዲሁም የጠቅላላ እውቀትና የመዝሙር ጥያቄዎችም ተካተውበታል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ እባላለሁ። ተወዳዳሪዎች እንኳን ደህና መጣችሁ። እንተዋወቅ፣ ስማችሁን፣ ከየት ሀገረ ስብከት ቁምስናችሁን፣ የምትማሩትም ፊልድ እና የት ዩኒቨርሲቲ አመሰግናለሁ። ዘመናይ ተገኝ ተገኝ እባላለሁ የመጣሁት ከሶዶ ሀገር ስብከት ዱቦ ሉድ ማርያም ቁምስና ዩኒቨርሲቲ ደግሞ ድሬዳዋ ዩኒቨርሲቲ አራተኛ ዓመት ጆርናሊዝም እንደ ኮሙኒኬሽን ተማሪ። እሺ፣ አመሰግናለሁ። ቬሮኒካ በላይነው እባላለሁ ከሀዋሳ ሀገር ስብከት ከዲላ ቅድስት ረዳቴ ማርያም ቁምስና እና ድሬዳዋ አይምሴስ የአንደኛ ዓመት ህግ ተማሪ። አመሰግናለሁ። ሜሪ ፈቀደ እባላለሁ ከእምድ ብር ሀገረ ስብከት ከአጣ ልውድ ማርያም ቁምስና የባህር ዳር አይምሴስ ሶስተኛ ዓመት የሳይኮሎጂ ተማሪ ነኝ። አመሰግናለሁ። ፍልሰታ ደሱ እባላለሁ ከእምድ ብር ሀገረ ስብከት ከድርበቴ ቅዱስ ዮሴፍ ቁምስና ከወልቂጤ አይምሴስ ፍሬሽማን ተማሪ ነኝ። ወደ ሰከንዲር አመሰግናለሁኝ። እንኳን ደህና መጣችሁ ተወዳዳሪዎች። ጥያቄዎች የሚሆኑት ከመጽሐፍ ቅዱስ ከብሉ ኪዳንና ከአዲስ ኪዳን እያንዳንዳቸው አንዳንድ ጥያቄ ይጠየቃሉ። አራት ጥያቄዎች የመጽሐፍ ቅዱስ እንዲሁም የጠቅላላ እውቀትና የመዝሙር የመጽሐፍ ቅዱስ ጥያቄዎች አንዳንድ ነጥብ ይኖራቸዋል። የመዝሙርና የጠቅላላ እውቀት ደግሞ ሶስት ሶስት ይኖራቸዋል። ስድስት ጥያቄ ትጠየቃላችሁ። የሚያዘው ከአስር ነጥብ ነው። ከማን ጀምር? ከድሬዳዋ ጀምር። እሺ ከድሬዳዋ ዘመናይ የብሉ ኪዳን ጥያቄ ከኦሪት ዘፍጥረት የተዘጋጀው ጥያቄ ቁጥር ምረጥ። ጥያቄ ቁጥር አንድ የያዕቆብ ልጆች ከዮሴፍ ጋር በተገናኙ ጊዜ የተናገራቸው የመጀመሪያ ቃል ምን ነበር? ሀ. እናንተ ዕብራውያን ከብቶቻችን፣ ርስት፣ ልጆቻችንን ባሮች የምታደርጉ ናችሁ። ለ. እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጥታችኋል። ሀመሩሃ፣ ወንድሞቼ ብሎ ራሱን መቆጣጠር አቅቶት አለቀሰ። ሀመሩሃ፣ ወንድሞቼ ብሎ ራሱን መቆጣጠር አቅቶት አለቀሰ። መልሱ ሀመሩሃ አይደለም፣ ለ ነው። ልክ ሲያያቸው የመጀመሪያው ቃል እናንተ ሰላዮች ናችሁ የምድሩንም ራቁትነት ልታዩ መጥታችኋል ብሎ አላቸው ዘፍጥረት ምዕራፍ 42 ቁጥር 9 ላይ የምናገኘው ክፍል ነው እሺ አልተመለሰም ቬሮኒካ ጥያቄ ቁጥር ጥያቄ ቁጥር አራት እስማኤል ስንት ልጆች ነበሩት ሀ 12 ለ10 ሀምሮ ሁለት ውሃ ሁለት መልሱ አስራ ሁለት ነው። እስማኤልም አስራ ሁለት ልጆች ነበሩት። ኦሪት ዘፍጥረት ምዕራፍ 25 ከቁጥር 16 ነው። አልተመለሰም። እሺ ወደ ሜሪ መጥቻለሁ። ጥያቄ ቁጥር ርብቃ ኤሳውንና ያዕቆብን ስትወልድ የይስሐቅ ዕድሜ ስንት ነበር? ሀ አርባ ለሃምሳ አምው6ሀሌታ ውሃ አርባ ለምን ስልሳ አልሆነም? መልሱ ስድሳ ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 26 ላይ የምናገኘው ክፍል ነው። አልተመለሰም። የመጨረሻው የብሉይ ኪዳን ጥያቄ ፍልሰታ፣ ጥያቄ ቁጥር ሶስት ያዕቆብና ልጆቹ በፈርዖን ፊት ቀርበው ስለ ማንነታቸው ሲናገሩ ሃ የጡብ ባለሙያዎች እና ሸክላ ሰሪዎች ነን አሉ። ለየገብስና የስንዴ እርሻ ሰራተኛ ገበሬዎች ነን አሉ። ሀመር ውሃ እኛም አባቶቻችንም በግ አርቢዎች ነን አሉ። ሀመር ውሃ እኛም አባቶቻችንም በግ አርቢዎች ነን አሉ። በትክክል ተመለሰ። ኦሪት ዘፍጥረት ምዕራፍ 47 ከቁጥር 1 እስከ 3 ያለውን ክፍል ይህን ክፍል እናገኘዋለን። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ ዛሬ በስምንተኛው ዙር በክፍል ዘጠኝ ላይ ተገናኝተናል። የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ የአዲስ ኪዳን ጥያቄዎችን እንጠይቃለን። አብራችሁን ቆዩ። እጅግ የተወደዳችሁ ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን የምንጠይቅበት ሰዓት ላይ እንገኛለን። የአዲስ ኪዳን ጥያቄ ከሜሪ እንጀምራለን። የተዘጋጀው ከዮሐንስ ወንጌል ነው። ጥያቄ ቁጥር ምረጭ። አራት ጥያቄ ቁጥር አራት ከደቀ መዛሙርቱ አንዱ አምስት የገብስ እንጀራና ሁለት ዓሣ የያዘ ብላቴና በዚህ አለ፣ ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል? ይህ ደቀ መዝሙር ማን ነው? ሀ. ፊሊጶስ፣ ለ. ስሞን ጴጥሮስ፣ ሃመርሃ እንድሪያስ። እንድሪያስ። ሃመርሃ እንድሪያስ፣ በትክክል ተመልሷል። የዮሐንስ ወንጌል ምዕራፍ ስድስት ላይ የምናገኘው ክፍል ነው ፍልሰታ ጥያቄ ቁጥር ሁለት ኢየሱስ በሰንበት ስለመፈወሱ አይሁድ ባሳደዱት ጊዜ ምን መለሰላቸው ሀ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ለእናንተ የእፉኝት ልጆች ከሚመጣው ጥፋት ትድኑ ዘንድ ንስሐ ግቡ ሀምሮሃ ስለ የትኛው ኃጢአቴ ነው ነፍሴን የምትፈልጓት? ሀሊታ ውሃ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። በትክክል ተመልሰል። ዮሐንስ ወንጌል ምዕራፍ አምስት ከቁጥር 17 ጌታ ኢየሱስ አባቴ ይሰራል፣ ከዘላለም በፊት ይሰራል፣ አሁንም ይሰራል፣ ለዘላለም ይሰራል ብሎ? እሱም እንደሚሰራ ጌትነቱንም በሌላ መንገድ እንደገለጸላቸው ነው። ወደ ቬሮኒካ መጥቻለሁ። የአዲስ ኪዳን ጥያቄ ቁጥር ምረጪ። ጥያቄ ቁጥር በኩሬ አጠገብ 38 ዓመታት የታመመውን ሰው የፈወሰው ኢየሱስ መሆኑን በሰንበት ፈውስ ያደረገን ሰው ይፈልጉ ለነበሩ አይሁድ የተናገረው ማን ነበር? ሀ ከህዝቡ አንዱ፣ ለ ከፈሪሳውያን አንዱ ሐመረ ውሃ የተፈወሰው ሰው ራሱ ለከፈሪሳውያን አንዱ። ፈሪሳውያን ሊያሳድዱት ነው የመጡት፣ ማን ነው ብሎ ሊጠይቁ ነው የመጡት። በዚያ ጊዜ የተናገረው ራሱ የተፈወሰው ራሱ ነው። ሐመረ ውሃ ነው መልሱ። አልተመለሰም። የመጨረሻው የአዲስ ኪዳን ጥያቄ ዘመናይ ጥያቄ ቁጥር ሶስት ኢየሱስም ብዙ ህዝብ ወደ እርሱ ሲመጣ እየና እነዚህ እንዲበሉ እንጀራ ከወዴት እንገዛለን እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ የሁለት መቶ ዲናር እንጀራ አይበቃቸውም ብሎ የመለሰ ደቀ መዝሙር ማን ነው ሃ ፊሊጶስ ለሲሞን ጴጥሮስ፣ አምሮዋ እንድሪያስ፣ ሀሌታ ውሃ ፊሊጶስ። ሀሌታ ውሃ ፊሊጶስ፣ በትክክል ተመልሷል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 5 ከ7 እያለው ነው ፊሊጶስ ነው የተናገረው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ በየቤታችሁ እናንተም መልስ እየሰጣችሁ እንደሆነ አምናለውኝ። መጽሐፍ ቅዱስ ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ የጠቅላላ እውቀት ጥያቄዎችን እንጠይቃለን። በያላችሁበት አብራችሁ ነው። የተወደዳችሁ ተመልካቾች ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። ምናልባት ተወዳዳሪዎች እናንተም ጋር ሊደውሉ ይችላሉ፣ ስልካችሁን ቼክ እንድታደርጉ ከድሬዳዋ ዘመናይ ምን የምትለን ነገር አለ? ከዛ ልምድ በተለይም ከመንፈሳዊ ጉዟችሁ ጋር በተያያዘ የካቶሊክ ተማሪዎች ህብረት ምን የተለየ ነገር ታደርጋላችሁ ድሬዳዋ ላይ? አመሰግናለሁ። እንደ ድሬዳዋ ዩኒቨርሲቲ የካቶሊክ ተማሪዎች ህብረት ለየት የሚል ነገር እናደርጋለን ብለን የምናስበው በህማማቱ ወቅት መጀመሪያዎቹ ሶስት ቀናቶች የእግር ጉዞ እናደርጋለን። ካለንበት የአርባ ደቂቃ መንገድ ታክሲ አንጠቀምም። በዛን ጊዜ ተጋድሎን ሼር ለማድረግ ከራሳችን ጋር በዛን ጊዜ የቅዱሳን ታሪክ ከራሳችን ህይወት ጋር ለማገናኘት ስፔሻሊ በሁለት ዓመታቶች የቅዱስ ዶሜኒክ ታሪክ እያሰላሰልን ነበረ። በዛን ጊዜ የቅዱስ ዶሜኒክ በዓል የሚከበርበትም ወቅት ስለነበረ ይሄ ጨቅላ በልጅነቱ እግዚአብሔር ጋር የተገናኘ በቅዱስ ዶንቦስኮ ቤት ያደገ ዶንቦስኮ ሳሌዣውያን ማህበር ያሉት ብዙ ያውቁታል። በመቀጠል ደግሞ የእሱ ታሪክ እንዲታወቅ በተለይ በወጣቶችና በህፃናት ለቅድስና መንገድ ለሚፈልጉት ይጠቅማቸዋል ብዬ ስላሰብኩ ነው። በመቀጠል ደግሞ የምናደርገው በዚህ እግር ጉዞ ላይ የመለኮታዊ ምህረት ተአምር በዓለም እንዲታወቅ እናደርጋለን ይህንን ነገር ሼር እናደርጋለን አንዳችን ለሌሎቻችን ያየናቸውን ነገሮችም በዛ ጸሎት ደግሞ እንዲበረታቱ እናደርጋቸዋለን። ይሄ ለየት ያደርገናል ብዬ አስባለሁ። አመሰግናለሁ። በጣም አመሰግናለሁ ዘመናይ። የጠቅላላ እውቀት ጥያቄ እናንተ እዚሁ የምትመልሱትም ሊሆን ይችላል። እናንተ የማትመልሱት ከሆነ ደግሞ ስልክ ትደውላላችሁ፣ በሁለት ደቂቃ ውስጥ ትጠይቃላችሁ ማለት ነው። ከድሬዳዋ ነው የምንጀምረው። የጠቅላላ እውቀት ጥያቄ ምረጡ። ጥያቄ ቁጥር አንድ፣ በኢትዮጵያ ካቶሊካዊት ቤተ ክርስቲያን አሁን ካሉት ሀገረ ስብከቶች ከሁሉ በዕድሜ አንጋፋው የትኛው? ሄሎ ሰላም ነው። አቤት ሰላም ነው ከኢትዮጵያ ሰላም ካቶሊክ ቴሌቪዥን ነው ምደውልልህ። ዘመናይ ነኝ። ይሄንን ጥያቄ ከቻልክ ትመልስልኛለን። በኢትዮጵያ ካቶሊካዊት ቤተ ክርስቲያን አሁን ካሉት ሀገረ ስብከቶች ከሁሉ በዕድሜ አንጋፋው የትኛው ነው? አመሰግናለሁ። አመሰግናለሁ። እኔም ያሰብኩት እሱን ነው፣ ሐረር ተስማሚ ያለሽ? በሐረር ተስማሚ ያለሽ? እሺ መልሱ ሐረር አይደለም። እናንተ ትሞክራላችሁ፣ ካገኛችሁት አንድ ነጥብ አምስት የናንተ ይሆናል፣ ቦነስ ነው። በኢትዮጵያ ካቶሊካዊት ቤተክርስቲያን ስልክ አይደወልም፣ እናንተ እዚሁ ነው የምትመልሱት። አንጋፋው የትኛው ነው? ከሀገረ ስብከቶች ወደ ትግራይ ምናምን ያለው ሀገረ ስብከት። አዲግራት ሀገረ ስብከት። መልሱ አዲግራት ሀገረ ስብከት ነው። ብራቮ አዲግራት ሀገረ ስብከት በኢትዮጵያ አንጋፋው ሀገረ ስብከት ነው። እሺ ሁለተኛው የጠቅላላ እውቀት ጥያቄ ቁጥር ሁለት በካቶሊክ ቤተክርስቲያን በአባላት ቁጥር ትልቁ ገዳም የትኛው ገዳም ነው? ሄሰላም፣ ነው ከካቶሊክ ቲቪ ነው የምንደውለው። ጥያቄው በካቶሊክ ቤተ ክርስቲያን በአባላት ቁጥር ትልቁ ገዳም የትኛው ገዳም ነው? አላቅም ግን እንደ ግምት የቅዱስ ፍራንቺስኮስ። እሺ ያመሰግናሉ። ሄሎ አባ ሰላም ነው አባ ፍልሰታ ነኝ ከካቶሊክ ቲቪ ነው ደውለው ለጥያቄ ነበር ወይ በካቶሊክ ቤተ ክርስቲያን በአባላት ቁጥር ትልቁ ገዳም የትኛው ገዳም ነው ገዳም ገዳም በአባላት ቁጥር ትልቁ ገዳም የትኛው ነው እሺ እንዳለም አቀፍ ነው የኢትዮጵያ አይደል ኦኬ አጠቃላይ በካቶሊክ ቤተክርስቲያን ነው የሚለው እርግጠኛ ነው ስለበ እሺ ዶን ቦስኮ እሺ የትኛው ይሁን ተስማሙ ዶን ቦስኮ ደሞስ እኮ ሜሪ ተስማምተሻል እ ፍራንቺስኮ እሺ ተስማሚ ያለሽ በቃ ምን ይሆን ተመልካቾችም እየሰሙ እናንተም ቶሎ ብላችሁ ተናገሩ በቃ ይሁን ተስማምተዋል ተመልካቾች ምን አሉ ፍራንቺስካውያን መልሶ ፍራንቺስካውያን ከብዙ ትግል በኋላ ፍራንቺስካውያን ብለው መርጣ። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በየቤታችሁ እናንተም እየተከራከራችሁ ሌላም ብላችሁ ይሆናል። ፍራንቺስካውያንና ዶሞስኮን የተባለው እናንተ ሴታውያንም ብላችሁ ይሆናል፣ ብዙዎችን ጠርታችሁ ይሆናል። መልሶ ፍራንቺስካውያን ነው። ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችን ቆዩ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ስምንተኛው ዙር ዘጠነኛው ክፍል ላይ እንገኛለን። እየተወዳደሩ ያሉት ከድሬዳዋ ዩኒቨርሲቲ እና ከባህር ዳር ና ከወልቂጤ ደግሞ በጋራ ሆነው ነው። አሁን የመዝሙር ጥያቄዎች እንጠይቃለን። የመዝሙር ጥያቄዎች የሚጠየቁት በተለይም በቃላችን መዝሙሮችን እናውቃለን ወይ፣ ሀሳባቸውን እንረዳቸዋለን ወይ፣ ጥልቀታቸውን፣ ሚስጢራቸውን በደንብ እናውቃለን የሚለውንም ለማየት ነው። በየቤታችሁ ሆናችሁ መዝሙሩን እናንተም ቀድማችሁን እንድትመልሱ ጋብዛለሁ። ከማን ጀምር? ከድሬዳዋ ነው። ምን ጀምረው ተረኛ ማን? እሺ፣ የመዝሙር ጥያቄ በሁለት ደቂቃ ነው የሚመለሰው። በደንብ አዳምጡ፣ ጽሁፉን በደንብ አንብቡ። ከዛ ትሞላላችሁ። ጥያቄ ቁጥር ሁለት መዝሙር ጥያቄ ቁጥር ሁለት

ሻናል ሁሌ ያንተፋ ወስን መንፈሴ ወደ ሌላ ትሄድ ከቶ በእግዚአብሔር ታመን። ጥሩ እግዚአብሔር ጥልም ታመን ለእግዚአብሔር ታመን ወስን መንፈሴ ካለ በኋላ ወስን መንፈሴ ወደ ሌላ ትሄድ ከቶ በእግዚአብሔር ታመን

መዝማሪ አሸናፊን እጅግ አድርገን እናመሰግነዋለን። በዚሁ አጋጣሚ መዝሙሮቹ እጅግ የሚማርኩና ብዙ ጥልቅ ምስጢሮች ያሉበት ነው። ባለበት ምስጋናችን ይድረሰው። የመጨረሻው የመዝሙር ጥያቄ ለድሬዳዋ። ቀስ ብላችሁ አዳምጡ። የምታውቁት መዝሙር ነው የሚሆነው። ሀሳቡን ተረዱ። ቀስ ብላችሁ ትመልሳላችሁ። አብረን እንዘምራለን። አብረን መልሰዋል

እሺ መዝሙሩ በትክክል ተመልሷል። አንዳንድ ሰዎች ሚስጥር ነግረውኛል። ዘመናይ ለብቻው ሌላም መዝሙር ያቀርባል፣ ያዘጋጃል፣ ይዘምራል የሚል ነው። ልክ ነው፣ እውነት ነው፣ እውነት ነው። አንቺ ትመሰክሪያለሽ። የሰራው ታስታውሻለሽ? ከሰራው መዝሙር ውስጥ እስኪ ምን የሚለው መዝሙር መንፈስ ቅዱስ እስኪ ዘምሩልኝ እኔ መንፈስ ቅዱስ አድሰው ጉልበት፣ መንፈስ ቅዱስ ግዛው ማንነት፣ መንፈስ ቅዱስ ቀድሰኛ ጥርተ ባንተ ትቃና ህይወት

ስት ዳስ ሰኝ ነቃለ ቀርበ ስጠረኛ ቤት ብዬ ወደ ሙቁ ቅፍህ ገባለ። እንግዲህ እንጠብቃለን። ሌሎችን መዝሙሮች እንድትዘምር እናበረታታለን። አሸናፊን እንዳመሰገንኩ አንተንም አመሰግናለሁኝ። አሁን የመለስከው መዝሙርም ወንድማችን ቢንያም የዘመረው ነው። እሱም ባለበት ምስጋናችንን እናቀርባለን። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በያላችሁበት ይህን መዝሙር ዘምራችሁ እናንተም እንደመለሳችሁ አምናለሁኝ። ከአፍታ ቆይታ በኋላ ከውጤት ጋር እንመለሳለን። ውድ ተመልካቾቻችን ከውጤት ጋር ተመልሰናል። ማን ስንት አመጣ? እናንተ የምታውቁት ይሆናል። እዚህ ዳኞች የሚያሳዩን ደግሞ እናያለን። ቬሮኒካና ዘመናይ በዛሬው አራት ነጥብ አምጥተዋል። የሜሪና የፍልሰታ ስንት ይሆን? እንዳያችሁት ቦነስም አግኝተዋል። ሰባት ነጥብ አምስት አምጥተዋል። አንድ ነጥብ አምስት ከድሬዳዎች ወስደዋል። ቦነስ አንጋፋው ሀገረ ስብከት አዲግራት መሆኑን መልሰው በዛሬው ውድድር ሰባት ነጥብ አምስት አምጥተዋል፣ ለሚቀጥለው አልፈዋል። ድሬዳዎችም እጅግ አድርገን እናመሰግናለን። አንድ ጥያቄ ነው የተበላችሁት፣ ያው የእናንተ ነጥብ ወደዚህ አሻግራችሁ ነው ስለተወዳደራችሁ ስለተሳተፋችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን የስምንተኛው ዙር ክፍል ዘጠኝ የተመለከታችሁትን ይመስል ነበረ። ዛሬ ድሬዳዋና ባህር ዳር ከወልቂጤ ጋር በጋራ ሆነው ተወዳድረው ነበረ። ባህር ዳርና ወልቂጤ በጋራ ወደሚቀጥለው አልፈዋል። በዛሬው ብዙ ጸጋዎችን እንዳገኛችሁ አምናለሁ። እናንተም በየቤታችሁ እንደተወዳደራችሁም አምናለሁ። በሚቀጥለው ሳምንት በስምንተኛው ዙር በክፍል አስር ከሌሎች የከፍተኛ ትምህርት ተቋም ተማሪዎች ጋር እንመለሳለን። ከቴክኒክ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከ ሳምንት ባላችሁበት፣ በስራ ቦታ በትምህርታችሁ ሁሉ የእግዚአብሔር ሰላም ከሁላችሁም ጋር ይሁን።